ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመስከረም 24 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአፋባ ዘመቻ ደማሊ አባናዳው ተጋድሎ በታላቅ ድል ታጅቦ ቀጥሏል። ተጨማሪ ወረዳዎችን ነጻ እያወጣ ሲሆን ወዲ ደግ ሞ አፋድ የብልጽግናውን አየር ወለድ ኮማንዶ በየቀኑ ከባድ ኪሳራ እያደረሰበት ቀጥሏል። በወሎ እና በሸዋ የተገኙ ወታደራዊ ድሎች ምን ይመስላሉ? የተጋድሎ ግንባሮቹስ የት አካባቢ ናቸው የሚሉትን ነጥቦች ከዝርዝር ዘገባው የሚሰሙት ይሆናል። ቀዳሚው የግንባር መረጃችን ነው። ደብረ ማርቆስ ከተማን በፈለገው ጊዜና ሁኔታ እየገባ ኦፕሬሽን የሚፈጽምባት ፋኖ ዛሬም በከተማዋ ታላቅ ድል የተቀዳጀውበትን ኦፕሬሽን ፈጽሚያለው ብሏል። በደብረ ማርቆስ ኦፕሬሽን ፋኖ ያሳካው ድል ምንድን ነው? የከተማዋ ነዋሪዎች ምስክርነትና የሆስፒታል ምንጮችስ ምን አሉ? በዝርዝር ተሰሙታላችሁ። የብልጽግናው ሰራዊት በየቀኑ የመክዳት ፍላጎቱ እያየ ለመጥቷል። በየቀኑ የብልጽግናን ተልዕኮ በመቃወም ፋኖን የሚቀላቀለው ኃይል ተበራክቷል። ዛሬ በጎንደር የሆነውን በዜናችን የምሰሙት ልዩ መረጃችን ነው፣ እናቀርብላችኋለን። የብልጽግናው ገመና በየጊዜው መጋለጡን ቀጥሎበታል። ዋናው ባለስልጣን ያወጡት መረጃ ደግሞ የአገዛዙን አሁናዊ ቁመና በግልጽ ያጋለጠ ሆኗል። በመንግስት ውስጥ ሌላ መንግስት ተፈጥሯል የሚሉ ከንቲባ እኔም ስለሰጋው ሰጋው ቤተሰቦችን ከሀገር አስወጥቻለሁ እናንተም የምትችሉትን አድርጉ ሲሉ የጉዳዩን አሳሳቢነት በግልጽ ተናግረዋል። ዜናችን በዝርዝር የሚያስደምጣችሁ ልዩ መረጃ ነው፣ ተሰሙታላችሁ ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች መረጃዎችን በማሰባሰብ ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ተጨማሪ ወረዳዎችን ነጻ እያወጣ ቀጥሏል። አስራ አንደኛ ቀኑን የያዘው ዘመቻ ደማሊ አባናዳው ዛሬም በመቄት ወረዳ ታላቅ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ ቃል አቀባይ ክፍል አስታወቀም አፋ በአጼ ምኒልክ እዝ ዘመቻ ደማሊ አባናዳው አስራ አንደኛ ቀን ተከታታይ ይትጋር ልውጊያ እያካሄደ ሲሆን የልጅ ያሱ ኮር በዛሬ እለት ከመቄት ወደ ጋሸና ሲጓዝ በነበረ የብልጽግናው ሰራዊት ላይ ደፈጣ በመጣል ከፍተኛ ኪሳራ ድርሶበታል። በልጅ እያሱ ኮር የአንሻ ሳይድ ክፍለ ጦር ቃል አቀባይ ክፍል ለጣናት ቴሌቪዥን በላከው መረጃ እንዳስታወቀው በዛሬ እለት ከመቄት ወደ ጋሸና ወታደራዊ ቁሳቁስና ሬሽን ለማምጣት በተንቀሳቀሰው ያገዛዙ ሰራዊት ላይ ብርቱ ምት አሳርፈንበታል። በዚህ የተነሳን በርካታ ቁጥር ያለው ሰራዊት እርምጃ የተወሰደበት ሲሆን አንድ ተሽከርካሪ ሙሉ በሙሉ ወድሟል ሲል ገልጿል። ቃል አቀባይ ክፍሉ አክሎም ጠላት እንቅስቃሴ እንደሚያደርግ የኮሩ መረጃ ክንፍ ባሳወቀን መሰረት ሶስት ቦታ ላይ ማለትም አርቢት፣ ወቄጣና ሲሲ የሚባሉ ቦታዎች ላይ ደፈጣ በመጣል ከአስር በላይ የብልጽግናው ሰራዊት እርምጃ የተወሰደባቸው ሲሆን ከ16 በላይ ቆስለኛ ሆነዋል ብሏል። በዚህም የብልጽግናው ጥምር ጦር በሽንፈት ወደ መጣበት መመለሱ ታውቋል። የብልጽግናው ሰራዊት የለትሬሽኑን እንኳን ለማምጣት በተቸገረበት በዚህ ወቅት የብልጽግናው መንግስት ገልብጦ የሚሰራው ፕሮፓጋንዳ ከእውነት የራቀ መሆኑን ጨምሮ ገልጿል። ጣና ቴሌቪዥን በትናንት ምሽት ዘገባችን በአማራ ክልል የነበሩ የምክር ቤት አባላት የምክር ቤቱ የመክፈቻ ስብሰባ መድረስ እንዳልቻሉ የምክር ቤት የውስጥ መረጃዎቻችንን ዋቢ አድርገን መዘገባችን ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት በዛሬ ሁለት ታላቅ ድል የተቀዳጀበትን ተጋርሎ ማድረጉን አስታውቋል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ጣና ቴሌቪዥን ባደረሰው የተጋርሎ መረጃ እንደገለጸው በሁለት መኪና ተጭኖ ሲጓዝ በነበረ ያገዛዙ የአንደኛ አየር ወለድ ኮማንዶ ክፍለ ጦር ላይ የአጼ ዳዊት ክፍለ ጦር በሰራው የደፈጣ ጥቃት ታላቅ ድል ተመዝግቧል ብሏል የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም ዛሬ መስከረም 24 ቀን 2018 ዓ.ም ምት ከረፋዱ ሶስት ሰዓት ላይ በመርሀቤቴ የቀጠና የብልጽግናው ሰራዊት መነሻውን አለም ከተማ በማድረግ ወደ ኮላሽ ቀበሌ በመኪና እንቅስቃሴ ጀምሮ ነበር የፋኖ የውስጥ የመረጃ ክፍላችን ባደረሰን የተጠናከረ መረጃ መሰረትም ልዩ ስሙ ዋሪኝ ጥግ አብርጅት ወንዝ በተባለ ቦታ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት መርሀቤቴ ቀጠና ከተሰማራው የዙ ልዩ ኦፕሬሽናል ቲም በሰሩት ድንቅ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረስ ተችሏል በማለት የተጋርለውን ዝርዝር መረጃ ለጣና ቴሌቪዥን ገልጿል። ፋኖ ደብረ ማርቆስ ከተማ ላይ ኦፕሬሽን ሰራ። አፋባ አጼ ቴዎድሮስ ዝ ቀኝ ጌታ የወፍታይ ንጉሥ የክፍለ ጦር የምስራቅ ጎጃም ዞን ዋና ከተማ በሆነችው ደብረ ማርቆስ ከተማ ኦፕሬሽን ፈጽሞ ድል መቀዳጀቱን አስታወቀም። ውጊያውም በከተማው አራት ግንባሮች የተካሄደ እንደነበር ታውቋል። የአጼ ቴዎድሮስ ዝ ቀኝ ጌታ የወፍታይ ንጉሥ የክፍለ ጦር በረኛው ጅበላ ሙተራ ብርጌድ ደብረ ማርቆስ ከተማ ላይ በሰሩት ኦፕሬሽን የብልጽግናውን ሰራዊት ከባድ ኪሳራ ማድረስ እንደቻሉ ለጣና ቴሌቪዥን የደረሰው መረጃ ያመለክታል። እንደ ክፍለ ጦሩ ቃል አቀባይ ክፍል መረጃ የጅበላ ሙተራ ብርጌድ አባላት ደብረ ማርቆስ ከተማ በአራት አቅጣጫ ማለትም በሞሰ ቤት ኮሌጅ፣ ሲቪል ሰርቪስ፣ ዋንቃና በየቦ መሃል አደባባይ አካባቢ የተደረገ መሆኑን ተናግሯል። ኦፕሬሽኑ ከሌሊቱ ሰባት ሰዓት እስከ ንጋት የተደረገ እንደነበር የገለጸው የክፍለ ጦሩ ቃል አቀባይ ክፍል በዚህ የተጋርሎም በርካታ ቁጥር ያለው የጠላት ኃይል እርምጃ ተወስዶበታል ብሏል። ቃል አቀባይ ክፍሉ አክሎም ውጊያ በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃቶች የተደረጉ ናቸው፣ ዋርድያዎችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ ሆኗል ሲል የተጋርሎ መረጃ አድርሷል። የደብረ ማርቆስ ከተማ የጣና ቴሌቪዥን ምንጮች በበኩላቸው ከተማዋ አዳሯን በተኩስስትና ጥና ያደረችው ሲሉ የተናገሩ ሲሆን በርካታ የሚልሻ አድማ ብተናና የመከላከያ ዩኒፎርም የለበሱ የመንግስት ኃይሎች መሞታቸውን አይተናል ብለዋል። የደብረ ማርቆስ ሪፈራል ሆስፒታል ምንጮቻችን በበኩላቸው 19 የመንግስት ኃይሎች ተጎድተው በሌሊት ወደ እኛ መጥተዋል። አራት ንጹሐንም እንዲሁ በጥይት ተመተው ለህክምና መጥተዋል። የመንግስት ኃይሎች አብዛኞቹ የተመቱ ከወገብ በላይ ሲሆን፣ ንጹሐኑ ደግሞ ጀርባቸውንና ጭናቸው ላይ ነው። ከመንግስት ከኃይሎች መካከል የመትረፍ እድል ያላቸው ጥቂቶች ብቻ ናቸው በማለት ሙያዊ ምስክርነታቸውን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ቀኝጌታ የወፍታው ንጉሥ የክፍለ ጦር ደብረ ማርቆስ ከተማ ላይ ተደጋጋሚ የከተማ ኦፕሬሽን በመፈጸም ድል መቀዳጀቱ ይታወሳል። በዛሬው የከተማ ኦፕሬሽንም ፋኖ ሊያሳካ የሚፈልገውን ወታደራዊና ፖለቲካዊ ተልዕኮውን በብቃት አሳክቶ ወደ ካምፑ መመለሱን የክፍለ ጦሩ ቃል አቀባይ ክፍል ገልጿል። ሰራዊቱ በጅምላ እየፈረሰ የፈረሰ ነው። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተው የዘር ማጥፋት ጦርነት ባሰበው ልክ እየሄደለት እንዳልሆነ በተደጋጋሚ ጊዜ የውጊያ ግምገም አድርጓል። ከቅርብ ጊዜያት ወዲህ ደግሞ ሰራዊቱም የፖለቲካ መሪውን ውሳኔ በመቃወም ካምፑን ጥሎ መጥፋቱን አጠናክሮ ቀጥሎበታል። አስቀድሞም ቢሆን በብልጽግናው ሊቀመንበር ታማኝ ጄኔራሎች ዘንድ የመታመን እድል ያጣው የባዲን አድማ ብተና በዚህ ሳምንት ደግሞ በከፍተኛ ቁጥር ካምፕ ጥሎ በመጥፋት ፋኖን ተቀላቅሏል። በትናንትና ሁለትን በማካ ማከላይ ጎንደር ቀጠና ከተሰማራው የባዲን አድማ ብተና አባላት መካከል አስሩ የቡድንና የነፍስ ወከፍ መሳሪያ ይዘው አፋር ጎንደር ጠቅላይ ግዛት እዝን ተቀላቅለዋል። አስር አድማ በተና አንድ ብሬንና የነፍስ ወከፍ መሳሪያ ይዘው አጼዎቹ ክፍለ ጦር መቀላቀላቸውን ለጣና ቴሌቪዥን የገለጸው የአጼዎቹ ክፍለጦር ከፍተኛ አመራር አርበኛ ዘመነ ምረት የፋኖን የትግል ዓላማ እንዲረዱት ለሚልሻ አድማ በተናና ለመከላከያ አባላት በተደጋጋሚ ጥሪ ስናቀርብ ቆይተናል። አንድ አንዳንዱ በጊዜ ገብቶ ሲቀላቀለን፣ አንዳንዱ ደግሞ ዓላማችን ቢገባውም በተለያየ ምክንያት ከጠላት ጋር ተሰልፎ እየተዋጋን ይገኛል። ቀሪው በገባው ሰዓት ወደኛ እየመጣ ነው። ዛሬም አስሩ የአድማ ብተን አባላት የነፍስ ወከፍ መሳሪያንና የቡድን መሳሪያን ይዘው ሲቀላቀሉን በደስታ ተቀብለናቸዋል ብሏል። አርበኛ ዘመነ ምረት አክሎም አሁንም ቢሆን ጥሪያችንን ሳናቋርጥ እያቀረብን ያለነው የጠላት ዓላማ እርስ በርሳችን በማገዳደል ደም እንድንቃባና የአማራን ሕዝብ መከራ ለማብዛት ስለሆነ ነው። በመሆኑም የጠላትን እኩይ ዓላማ በመገንዘብ የፋኖን ጥሪ ተቀብላችሁ ሌሎቻቸውም እንድትመጡ ጥሪ እናቀርባለን ሲል ተናግሯል። የባዲን አድማ ብተናና ሚልሻ የብልጽግናውን ተልእኮ በመቃወም በተደጋጋሚ ጊዜ ወደ ፋኖ እየተቀላቀለ ይገኛል። በቅርቡ በዚሁ ጎንደር ጠቅላይ ግዛት ሰዴሙጃ አውራጃ ሚልሻ መዋቅር ሙሉ በሙሉ መፍረሱ ይታወሳል። ይህ በእንዲህ እንዳለ ትናንት ጎንደር ዙሪያ በተደረገው የአፄዎቹ ክፍለ ጦር ተጋርሎ ከቆሰሉት የብልጽግናው ሰራዊት አባላት መካከል አስራ አራቱ ጎንደር ሪፈራል ሆስፒታል ገብተው እየታከሙ ቢሆንም አራቱ ህይወታቸው አልፏል። የጣና ቴሌቪዥን የሆስፒ ሆስፒታል ምንጮች እንደገለጹት ሆስፒታል ውስጥ በመቶዎች የሚቆጠሩ የመንግስት ወታደሮች አሉ። አብዛኞቹ ከባድ ጉዳት የደረሰባቸው ቢሆኑም ለተሻለ ሕክምና ወደ አዲስ አበባ መሄድ እየተገባቸው ሆን ተብለው ተትተዋል። በየቀኑ ወደ ሆስፒታል የሚገባው የመንግስት ሰራዊት ቆስለኛ በርካታ ነው። አብዛኞቹ ደግሞ የተመቱት ከወገብ በላይ ስለሆነ የመዳን እድላቸው አነስተኛ ነው ብለዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዛጺዎቹ ክፍለ ጦር ትናንት በማዕከላዊ ጎንደር ዞን ፈረንጇ በተባለ ቦታ ላይ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ በማድረግ ታላቅ ድል መቀዳጀቱን በመሽቱ ዜናችን መዘገባችን ይታወሳል። በመንግሥት ውስጥ ሌላ መንግሥት አለ ከንቲባው። የብልጽግናው አግዛዝ በውስጡ የተፈጠረው ትርምስ ለከፍተኛ ባለስልጣናቱም ስጋት መሆኑን ቀጥሏል። በርካታ የብልጽግናው ከፍተኛ ባለስልጣናት የደህንነት ዋስትና የለንም በማለት ቤተሰቦቻቸውን ከሀገር ማስወጣታቸውን ቀጥለዋል። በቅርቡ ከፍተኛ ስርዓተ አልበኝነት የሰፈነባት ድሬዳዋ በሁለት ሳምንት ልዩነት አምስት ፖሊስና ና ሶስት ሚሊሻ አባላት የተገደሉ ሲሆን በዚህ ጉዳይም ህዝብ ከባድ ጭንቀት ላይ መሆኑን መሰረት ሚዲያ ዘግቧል። እንደ ሚዲያው መረጃ ከሆነ የከተማ አስተዳደሩ ከንቲባ ከድር ጅዋር ካቢኔያቸውን ሰብስበው ለራሳችሁ ስትሉ ታገሉ፣ ካልሆነ በየቤታችሁ ገዳይ ቡድን እየመጣ ይለቅማችኋል ሲሉ ተናግረዋል። አቶ ከድር በዚሁ የካቢኔ ስብሰባቸው ስልክ ይዛችሁ ስላልገባችሁ ሁሉንም ነገር በግልጽ ልንገራችሁ፣ መንግስት እንዲወድቅ የሚፈልግና የራሱን ስልጣን መመስረትን ዓላማ ያደረገ በመንግስት ውስጥ ሌላ መንግስት ወይም ዲፕ ስቴት አለ። ይህ ኃይል ለሁላችንም ስጋት ነው። ይህን መረጃ እንዲኖራችሁ ፈልጋለሁ። እኔ ከወር በፊት መረጃው ደርሶኝ ቤተሰቦቼን ከሀገር አስወጥቼ አሜሪካ ከላኳቸው ወር አልፏቸዋል ማለታቸውን መሰረት ሚዲያ ዘግቧል። የፖሊስና ሚሊሻ አባላቱን ጨምሮ የከተማ አስተዳደሩ የታችኛው መዋቅር ባለስልጣናት በተከታታይ የተገደሉት በኦነግ ሸኔ ነው የሚል ግንዛቤ በህዝቡ ውስጥ ቢኖርም አቶ ከድር ጁዋር ግን ከዚህም ያለፈ ነው ሲሉ ይናገራሉ። እንደ ከንቲባው ገለጻ የኦነግ ሸኔ ድርጅትም ቢሆን በመንግስት መዋቅር ውስጥ ከፍተኛ ድጋፍ የሚሰጠው ስለሆነ ነው በተመረጡ ከተሞች የተቀናጀ ጥቃት እየተፈጸመ ያለው የሚል እምነት ሳይኖራቸው እንዳልቀረ ይነገራል። ከወራት በፊትም በተመሳሳይ የሶማሌ ክልል ርዕሰ መስተዳደር ሙስጣፌ መሐመድ ስጋ ስለገባኝ ቤተሰቦችንና ወንድሜን ወደ አሜሪካ መላክ አለብኝ ሲሉ እሳቸውም እንደ አቶ ከድርና እንደ ጅዋር መሐመድ ሁሉ ልጆቻቸውን ሜኔሶታ ግዛት መላካቸው ይታወሳል። ከሁለቱ የምስራቅ ኢትዮጵያ ባለስልጣናት በተጨማሪም ሶስት ሚኒስተሮችና በርካታ ጄኔራሎች ልጆቻቸውን ከሀገር ማስወጣታቸውን የጣና ቴሌቪዥን የኢሚግሬሽን ምንጮች ተናግረዋል። ጣና ቴሌቪዥን በተከታታይ ባስተላለፈው ዘገባው ኦነግ ሸኔ ከፊላሚንጎውና ከምኒልክ ቤተ መንግስቱ ሰዎች ጋር በመቀናጀት አዲስ አበባ ዙሪያና ኦህዴድ የይገባኛል ይገባኛል ጥያቄ በሚያነሳባቸው የሌሎች ክልሎች ዙሪያ ጥቃት እየፈጸመ ነው ማለታችን አይዘነጋም። ለተከታታይ ሰባት ዓመታት የተቀናጀና ከፍተኛ ድጋፍ እየተሰጠው ኦነግ ሸኔ የሚፈጽመውን ጥቃት ኦህዴድ ብልጽግና በይፋ በአዳራሽ ስብሰባ መናገሩ አይዘነጋም። በብልጽግናው ሊቀመንበር ተመርጠው የስራ መመሪያና በጀትም ከብልጽግናው ሊቀመንበር ተቀብለው በየክልሉ ስብሰባ የሚሄዱት የምክክር ኮሚሽን ኃላፊዎች ናዝሪት ላይ ባካሄዱ ስብሰባ ኦህዴድ በርካታ ግዛቶችን በጠቅላይነት ልውሰድ ብሎ መጠየቁ ይታወሳል። እሁዲድ ብልጽግና ጥያቄ ባቀረበባቸው ግዛቶች አካባቢ ደግሞ ኦነግ ሸኔ የተጠናከረ ጥቃት ሲፈጽም የቆየ ሲሆን አሁንም እየፈጸመባቸው ይገኛል። በእሁዲድ ብልጽግና በኩል የግዛት ጠቅላላይ ይገባኛል ጥያቄ ካነሳባቸው አካባቢዎች መካከል አንዷ ድሬድዋ ናት። ድሬድዋን በስጋት ለመክበብና ዋስትና ለማሳጣት ደግሞ ካለፈው ወር ጀምሮ ኦነግ ሸኔ ሎጂስቲክና የውጊያ መመሪያ ተሰጥቶት ተከታታይ ጥቃት እያደረሰ ይገኛል። በተለይም ከፍተኛ ወታደራዊ ጥበቃ በሚደረግበት የሁርሶ መሠረታዊ የውትድርና ማሰልጠኛ ማዕከል ላይ ኦነግ ሸኔ ጥቃት መክፈቱ የሚታወስ ሲሆን ቀጠናውም ድሬድዋ እንደሆነ ይታወቃል። የድሬድዋ ከንቲባ አቶ ከድር ጀዋር ለራሳችሁ ስትሉ ካልታገላችሁ ገዳዮቹ ወደ ቤታችሁ መምጣታችሁ አይቀርም ሲሉ የገለጹት የጉዳዩን አሳሳቢነት በግልጽ ያመላከተ ሆኗል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 24 ቀን 2018 ዓመተ ምህረት የጣና የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።